ኢትዮጵያን ሳልጎዳ ተፈሪን ማስወገድ ከቻልኩ ዋጋው የኔ ሞት ቢሆንም እከፍለዋለሁ። ተፈሪ በሚወድቅበት ሰዓት ኢትዮጵያ ጉዳት የሚደርስባት ከሆነ ግን ተፈሪ እንዳይወድቅ ዋጋው የእኔ ሞት ቢሆን እንኳን ያለ ጠረጠረ ሕይወቴን እከፍላለሁ። የእኔ ትግል ለስልጣን ሳይሆን ለኢትዮጵያ ነው። ምክንያቱም ተፈሪ አልፋል። እኔ ታከለም አልፋለሁ፣ ሀገር ኢትዮጵያ ግን ትዘልቃለች። የዛሬው የእኛ ጀግና ታሳቢ ደጃዝማች የታከለ ወልደ ሐዋሪያት ደጃዝማች ታከለ አካል ወልደ ሐዋሪያት የተወለዱት ቢሾፍቱ አካባቢ በሚገኝ ቃጅማ ቁርቁራ የሚባል ስፍራ ላይ እንደሆነ ታሪካቸው ያስረዳል። ስለ ትውልድ ዘመናቸው ግን በእርግጠኝነት እንዲህ ነው ተብሎ የተቀመጠ መረጃ ባይኖርም በእሳቸው ግለ ታሪክ ውስጥ ከተጠቀሱ ኩነቶች በመነሳት የተለያዩ በእሳቸው ግለ ታሪክ እና ጀብዱ ዙሪያ ሀሳባቸውን ያስቀምጡ ግለሰቦች በአስራ ስምንተኛው ክፍለ ዘመነ መጨረሻ እንደተወለዱ ይገልጻሉ። ደጃዝማች ታከለ በብልሃታቸውና በንቃታቸው የሚታወቁ ጀግና ናቸው። በአካባቢያቸው የተማሩና ንቃተ ህሊናቸው ከፍ ያሉ ሰዎች መኖራቸው ንቁ እንዲሆኑ ረድቷቸዋል። ሌላው ቢቀር አባታቸው ወልደ ሀዋርያት ራሱ የዜማና የአቋቋም ሊቅ ነበሩ። ራሳቸው ደጃዝ ማይታከለም ዝቋላና እንጦጦ ራጉኤል በመግባት ዜማና አቋቋም ተምረዋል። መጽሐፍትን አስጊደዋል። ፍትሐ ነገስትንም ጠንቅቀው አጥንተዋል። ደጃዝ ማይታከለ ወልደ አዋሪያት የፖለቲካና የህይወት መምሬ የሚሏቸው ነጋድ ራስ ገብረ ህይወት ባይከዳኝን ነበር። ነጋድ ራስ ገብረ ህይወት ብልህና የተማሩ ኢትዮጵያዊ ምሁር መሆናቸው ይነገራል። እንደሁም የኢትዮጵያ መንግስት ዘመናዊ አስተዳደርን የመሰረቱት እሳቸው ናቸው ይባላል ታዲያ ነጋድራስ ገብረ ህይወት በወቅቱ ወጣት የነበሩትን ደጃዝማች አዝማጅ ታከለን ጸሐፊያቸው አድርገው ይሾሟቸዋል። ከዚያ በኋላ ብላቴንጌታ ጌታ ህሩይ ወልደ ስላሴ የአዲስ አበባን መዘጋጃ ባቋቋሙበት ጊዜም ደጃዝማች ታከለ በጸሐፊነት ተቀጥረው ነበር። ታዲያ አንድ ቀን ልጅ እያሱ ይመጡና ብላቴን ጌታን ለደጃች ገብረ እግዚአብሔር ደብዳቤ መላክ እፈልጋለሁ፣ ጸሐፊ ይጥራለኝ አሏቸው። ለተጠሩላቸው ተጠሩላቸው። ልጅ ኢያሱም ይህም አውርጋጥ ነው፣ ምን ይችላል ብለህ ነው አሏቸው። ብላቴን ጌታም ግድ የለም ይችላል፣ በእኔ የሆነቦ ቦ አሏቸው። ልጅ ኢያሱም በልጻፍ ብለው ሐሳባቸውን በፍጥነት ተናግረው ሲያበቁ፣ ደጅ አዝማይ ታከለ ወደ ቢሮቸው በመዝለቅ በፍጥነት ደብዳቤውን አርግቀው መጡ። ልጅ እያሱም አንብበው ሲያበቁ በጣም ስለተገረሙና ታከለ ጽፎታል ብለው ማመነ ስለአቃታቸው ደብዳቤውን ቀደው ይጥሉታል። ቁጭ በልና እያየሁ ጻፍ አሉት። እዛው ፊታቸው ቁጭ ብሎ የጻፈውን ባዩ ጊዜም ወደ ብላቴን ጌታ ህሩይ በመዞር ስንት ነው ደሞዙ ብለው ጠየቋቸው። ሶስት አሞሌ ጨውና ሶስት ብርናት ብለው መለሱላቸው። ልጅ እያሱም እነሱ በሰሩት እናንተ ትሾማላችሁ ደሞዛችሁን ትዝቃላችሁ ካሉ በኋላ እዛው የደጃዝማች ታከለ ደሞዝ እንዲጨመር ትዕዛዝ ይሰጣሉ። በዚህ መልኩ ነበር ደጃዝማች ታከለ ሀገራቸውን በትልቅ ደረጃ ማገልገል ደጅ አዝማች ታከለ በወቅቱ እንደነበሩ ሹማምንት የቅንጦት ኑሮ የማይፈልጉ የገንዘብ ፍቅር የማይታይባቸው ነበሩ እንደውም በአንድ አጋጣሚ አንዲት ሴት በመቶ ሀያ ሺህ ብር ቤት አሰራው ስትል ይሰሙና በጣም ተገርመው ድንጋይ ለማከማቸት ይህን ሁሉ ብር ይላሉ ገንዘብ የሚወድ ሰው በደጅ አዝማች አይነ ደካማ ነው ሰው ለገንዘብ ተገዝቶ በፍጹም አገሩ እንዲረዳ አይችልም የሚሉት ደጅ አዝማች ታከለ። እሳቸው የሚወዱት ሀገራቸውን ነው፣ ኢትዮጵያን ነው። ጥልቀቱም ስፋቱም ወሰን በሌለው ፍቅር፣ ለጀብዱም ለትትናም በሚዳርግ ፍቅር፣ ለሹመትም ለስራትም በሚያበቃ ፍቅር፣ ለተንኮልም ለቅንነትም በሚጋብዝ ልዩ ፍቅር፣ እስከ ሞት በማይለወጥ ጽኑ ፍቅር ሀገራቸውን ብቻ ነበር የሚወዱት። ይህን ወሰን አልባ ፍቅራቸውንም በተደጋጋሚ ለሕይወታቸው ሳይሳሱ አሳይተዋል። ልጅያሱ እያሱ በተደጋጋሚ በሰሩት ጥፋት በሹማምንቱ እምነት ባጡ ሰዓት አልጋ ወራሽ ሎል ራስ ተፈሪ ወደ ስልጣን እንዲመጡ ብርቱ ስራን ከሰሩ ሰዎች ደጃዝማች የታከለ ግንባር ቀደም ተጠቃሽ ነበሩ። ነገር ግን በወቅቱ ይህን ያደርጉ የነበረው ለልጅ እያሱ ካላቸው ጥላቻ አሊያም ለልዑል ራስ ተፈሪ ካላቸው ፍቅር ተነስተው አይደለም። ይልቁንም አልጋ ወራሽ ልዑል ራስ ተፈሪ በአነጋገራቸውም በአመለካከታቸውም ውስጥ ለሀገራቸው የሚበጅ አርቆ አስተዋይነትን ስላዩባቸው ነበር። ደጃዝማች ለሀገራቸው ሲሉ እንጂ ከግለሰብ ጋር ምንም ችግር እንደሌለባቸው የሚያሳየን ራሳቸው ራስ ተፈሪም ዘውድ ከደፉ በኋላ በአስተዳደራቸው ላይ ክፍተትን ባዩ ጊዜ በተደጋጋሚ ከሳቸውም ጋር ግጭት ውስጥ ፋሽስት ኢጣሊያ ዳግም ኢትዮጵያን በወረረችና ንጉሱ በሽሽት ላይ በነበሩበት ጊዜ ጀግኖች የኢትዮጵያ አርበኞች እምቢኛ እንገዛም ብለው በዱር በገደል በመሸሸግ ወራሪው ፋሽስት ኢጣሊያንን መግቢያ መውጫ ሲያሳጡ የዚህ ግብር መሪ ከነበሩት ታላላቅ ኢትዮጵያዊ ጀግኖች መሀል፣ ደጅ አዝማች ታከለ ዋነኛው ናቸው። የደጅ አዝማች ቅርብ ወዳጆች ስለ አርበኝነት ሲያወሱ ታከለ ሞታ አይፈራም ጀግና ነው። ከጀግንነቱም በተጨማሪ ብልህ ነው። በሀገሩ ደግሞ ቀልድ አያውቅም ይላሉ። ደጃዝ ማይታከለ የከፋ ሀገረ ገዥ የሆነው ሁለት ዓመት አገልግለዋል። በኋላ ከፋ አካባቢ ሲሰሩ በስራቸው ፍትሐዊነትና በአስተዋይነታቸው ንጉሱ ስለተማረኩ የአገር ግዛትን ሚኒስተር ጸሐፊ አድርገው ሾሟቸው። ደጃዝ ማይታከለ በልጅ እያሱ ጊዜ ያረጉት እንደነበረ ሁሉ በንጉሥ ቀዳማዊ ኃይለሥላሴ ጊዜ የአስተዳደር ክፍተትን በማየታቸው እንቅልፍ አጡ። ቤተሰቦቻቸው እንደሚሉትም ሌሊት በእንቅልፍ ልባቸው ሁሉ ተፈሪ ሀገር እንገድላት እያሉ ይባንኑ ነበር። በዚህም መነሾ በብልሃትም እንዲሁ በመጋፈጥም የንጉሱን አስተዳደር ለማድረቅ ብዙ ሰርተዋል። በዚህም የተነሳ ንጉሱ አልጋ ለመገልበጥ እየሰራ ነው ብለው በተደጋጋሚ አስረዋቸዋል። ደጃዝ ማይታከለ ግን ሁሉንም በብልሃት ነበር የሚያልፉት። ስብሐት ገብረ እግዚአብሔር እነሆ ጀግና በተሰኘው መጽሐፋቸው የደጃዝ ማይታከለን ብልሃት የሚገልጽና በወቅቱ ለቤተ መንግስት ቅርብ የሆኑ ሰዎች ሲናገሩት የተሰማ ብሎ ያሰፈረውን ልንገራችሁ። ታከለ የሚባል አንድ ሰይጣን አለ። ሰይጣን ስልክ በጉብዝናውና በብላቱ ከሰው የላቀ ማለቴ ነው። ታዲያ ንጉሱ ነፃ ሆኖ ይቀርና አስረውትም ይፈሩታል። ምን ሆነ መሰለክ? ታከለ መፈንቅለ መንግስት ሞከረ ይባልና በንጉሱ ቤት ታሰረ። ታዲያ ለአንድ ቀን ምሽት ታከለ ከታሰረበት ቦታ እኩለ ለሊት ላይ ቶክስ ይሰማል። ንጉሱ ደንግጠው ነቁ፣ ግን ማንንም መጠየቅ አላሻቸው። በቀጥታ ታከለ ወዳ ታሰረበት ደወሉ። ከሰማለ፣ ታከለ ዛሬ አብረን እናልቃታለን እንጂ አታመልጠኝም አሉት። ጠያቂ፣ ታዲያ ይሄን ያክል ከፈሩት ለምን አልገደሉትም? መላሽ፣ እርሱን ከገደሉ እንደሚሞቱ ተነግሯቸዋላ። ጠያቂ፣ ማን የነገራቸው? መላሽ፣ ጠንቋዮቹ። ለጠንቋዮቹ ደግሞ እንዲህ እንዲሉ የነገራቸው ማን መሰለ? ራሱ ታከለ። ጃን ሆይ በእንግሊዞች እርዳታ ወደ ሀገራቸው ከተመለሱ በኋላ ደጃዝማች ታከለን የአዲስ አበባ ከንቲባና የሸዋ አውራጃ ገዢ ብለው ሾሙት። በዚህ ጊዜ ደጃዝማች ታከለ በዱር በገደል ሆነው ጠላትን ሲታገሉ የደከሙ አርበኞች ንጉሱን ተከትለው በመጡ እንግሊዞች አዲስ አበባ ላይ ሲበደሉ ቁራጥና ለሀገራቸው ልጆች የሚበጅ ውሳኔን በመወሰን በሀገራቸው የማይደራደሩ መሆኑን በተደጋጋሚ አስመሰከሩ። ጎን ለጎንም የንጉሱ ስልጣን የተገደበ እንዲሆነ መጣር ጀመሩ። በዚህም በድጋሚ መፈንቅለ መንግስት ሞከርክ ተብለው ታሰሩ። ጣሊያን የተባረረበት 25ኛ ዓመት ሲከበር ታከለ ከ4 ዓመት ከ9 ወር እስራት በኋላ ተፈቱ። ከእስር ከተፈቱም በኋላ በንጉሱ አስተዳደር ላይ ከፍተኛ ቅሬታ ነበራቸውና ሀገሬን ሀገሬን እያሉ መቃጀታቸውን አላቆሙም። ደጃዝማች ታከለን ከአብዛኛው ሰው የሚለያቸው አንዴ ስለተሸነፉ ትግላቸውን አለማቆማቸው ነው። ታዲያ ከስር ከተፈቱም በኋላ በወቅቱ በንጉሱ አስተዳደር ላይ ተቃውሞውን ከሚያሰሙ ወጣት ተማሪዎች ጋር ግንባር በመፍጠር ትግላቸውን ቀጠሉ። ታዲያ በዚህ ጊዜ እርጅናውም ተጭኗቸው ነበርና በፈለጉት ልክ መታገል አልቻሉም። በዚህ ሁኔታ ውስጥ እንዳሉ ህዳር 7 ቀን 1961 ዓ.ም ተመረተ ከቀኑ 8 ሰዓት ገደማ ወታደሮች ሊይዟቸው መጡ። ተኩስ ተከፈተ። ደጃዝማችም አሁን እንኳን ደክም ያለው ዳግም የምታገልበት እድል ላይኖር እጄን አልሰጥም ብለው ራሳቸውን አጠፉ። ሰበታ አቦ እናትና አባታቸው ከተቀበሩበት ቤተ ክርስቲያን ስርዓተ ቀብራቸው ተፈጸመ። በለኛው ጀግና ደጃዝማች ታከለ ወልደ ሐዋሪያት